ስሜን ፕሮፌሰር ሚሊያርድ ደርቦ እባላለሁ። በህፃናት ቀዶ ህክምና ፕሮፌሰር ነኝ። አዲስ አበባ ዩኒቨርሲቲ ከ30 ዓመት በላይ አገልግያለሁ በተለያየ ደረጃ እና ከዛ በኋላ ሁለት ዓመት በፊት ጡረታ ወጥቼ ለሩዋንዳ ደግሞ በሩዋንዳ የሚገኘውን ትልቅ ሆስፒታል የቺፍ ኤግዚኪቲቭ ኦፊሰር ሆኜ ለሁለት አመት አገልግዬ ነው የመጣሁት ማለት ነው። ኢትዮጵያ ውስጥማ እንግዲህ በኢትዮጵያ ሕክምና ውስጥ ሰላሳ ሰባት አመት ነው ያገለገሉት እና በዚህ ሰላሳ ሰባት ዓመት ጊዜ ውስጥ ሕክምና ብዙ መሻሻሎች አሳይተዋል እና በእርግጥ ሕክምና በአሁኑ ጊዜ ሕክምና በጣም ውድ ነው ማለት ካፒታል ኢንቴንሲቭ ነው የጤና ሕክምና በጣም ጤና ሰርቪስ ካፒታል ኢንቴንሲቭ ለማንም ለመንግስትም ይሁን ለግል ለግል ደግሞ ባሴ ይሆና ማለት ነው እና የህክምና እድገቱ ከሀገር እድገት ጋርም አብሮ የሚሄድ ከሀገር የሶሽ ኢኮኖሚክ ዲቨሎፕመንት ጋር ማለት ነው ብዬ አምናለሁ። እና በዚህ ጊዜ ውስጥ ናይ እንግዲህ አብዛኛውን ወደ ሰላሳ ዓመት ለሚጠጋ ያገለገልኩት ጥቁር አንበሳ ሆስፒታል ውስጥ ነው በማስተማርና ህክምና በመስጠት እና በዛ ጊዜ ውስጥ እንዳየሁት ብዙ ለውጦች አሉ። ለውጦቹ በህክምና መሳሪያዎች በኩል ፊት እኛ ጋር ከነበሩት አግሮች መሳሪያዎች ኢትዮጵያ ይመጡት ቆይቶ ቆይቶ ነበር ይመጡት። አሁን ግን በመንግስትም በግልም የጤና ተቋሞች ውስጥ አዳዲስ የህክምና መሳሪያዎች አዳዲስ የህክምና አገልግሎቶች መሰጠት ተጀምሯል። በተለይ ደግሞ በጤና ባለሙያ እድገት በኩል ሲታይ በጣም ሰፊ የሆነ የጤና ባለሙያ ትሬኒንግ ፕሮግራሞች አሉ በኢትዮጵያ ውስጥ በአጠቃላይ። በተለይ ጥቁር አንበሳ ግንባር ቀደም በመሆን ብዙ የጤና ባለሙያዎችን በማስተማር በስፔሻሊቲ በሰብ ስፔሻሊቲ ደረጃ በማስተማር የጤና ባለሙያ ፍላጎትን በኳሊቲ በኩል እያደረሰ ያለ ነው። እነዛ ሁሉ እንግዲህ የሕክምና ባለሙያዎች ትሬኒንጋቸው ሲጨርሱ ደግሞ አገልግሎት ይሰጣል። ለአገልግሎት አገልግሎት በግልና በመንግስት ተቋሞች ይሰጣል። በተለይ የግል የሕክምና ተቋሞች ለጤና ባለሙያዎች ከፍተኛ አገልግሎት ይሰጣል። ለጤና ባለሙያዎች ምክንያቱም በጤና በመንግስት አገልግሎት በጊዜ የሚከፈለው ደሞዝ ዝቅተኛ ስለሆነ ያንን ደሞዝ የኑሮ ሁኔታቸውን ለማስተካከል በትርፍ ጊዜያቸው በፕራይቬት ሆስፒታል በመስራት ኑሯቸውን እንዲያሻሽሉ ያደርጋቸዋል። ይሄ ኑሯ የኑሯቸው መሻሻል ደግሞ ብዙዎቹ አገር ለቆ በኢኮኖሚ ጉዳይ አገር ለቆ የሚሄዱ ሐኪሞች እንዲቆዩ ያደርጋቸዋል። ስለዚህ አሁን ለምሳሌ እኛ ጋር ከመቶ በላይ ሰብ ስፔሻሊስቶች እና ስፔሻሊስቶች በፓርታይም እዚህ ይሰራሉ። በፓርታይም ሲሰሩ አትሊስት አንዳንድ ወጫቸው የሚሸፍን ኢንካም ከዚህ ያገኛሉ ማለት ነው። ስለዚህ ይሄ በጣም ድጋፍ የሚሰጠው ነው። የግል ሕክምና ተቋም ለባለሙያዎች የሚሰጠው ድጋፍ ነው። በዛ ላይ ደግሞ ሰርቪሳቸውን የሚያሻሻላሉ። አንዳንድ ደግሞ የሕክምና ተቋሞች የትምህርት ማስተማሪያም አገልግሎት ስለሚሰጡ ትሬኒንግም ስለሚሰጡ ትሬኒንግ ላይ ይሳተፋሉ። ስለዚህ ሰፋ ያለ ሰርቪስ እና ሰፋ ያለ ጥራት ያለው ሰርቪስ እና ጥራት ያለው አገልግሎት እንዲሰጡ ይረዳቸዋል ማለት ነው እና በአጠቃላይ ስትታይ ለምሳሌ የጤና ባለሙያች እስኪ የራሴን ታሪክ ብነግር በ2010 ድረስ በኢትዮጵያ ውስጥ የነበርነው የህፃናት ቀዶ ሕክምና ሁለት ብቻ ነበር። ከዛ አሁን ግን ከሁለት ከ60 በላይ የሚሆኑ የህፃናት ቀዶ ሕክምና ሐኪሞች አሉ። ድሮ የህፃናት ቀዶ ሕክምና የሚሰጠው ጥቁር አንበሳ ብቻ ነበር። አሁን በ22 ሆስፒታል በሰባት ክልሎች የህፃናት ቀዶ ሕክምና በስፔሻሊስት ደረጃ ሰርቪስ ይሰጣል። ስለዚህ ይሄን እንደ ኤግዛምፕል ያለውበት ውስጡ ውስጥ ያለው ስለሆነ ስለሆነ እሱ ነው የሚነገር። ግን በአጠቃላይ በሁሉም የሙያ መስኮች የዚህ አይነት እድገት አለ እና የህክምና እድገቱ በጣም እያደገን ነው የመጣው ሰርቪሱም እያደገን የመጣው ነው የመጣው ባለሙያም እያደገ ነው የመጣው የበሽተኛውም ቁጥርና የበሽተኛውም ኮምፕሊኬትድ የሆኑ ኮምፕሊኬትድ የሆኑ በሽታዎችም ደግሞ እየመጡ ነው ግን ያንን ሁሉ አድረስ ለማድረግ አሁኑ ጊዜ ከማንም ሀገር ባላነሰ ወይም በተሻለ ብዙ አፍሪካ ሀገሮች በተሻለ ሁኔታ የህክምና አገልግሎት ኢትዮጵያ ውስጥ ይሰጣል። እ ቀደም ከታሪክ ጋር ያዘን ካየ ነው ከአስራም በፊት ምንም አይነት የልብ ቀዶ ህክምና እዚህ ሀገር አይሰጥም። ከአስራም በፊት አሁን የግል ጤና ተቋሞችም አሉ መንግስትም ቅዱስ ጳውሎስም ጥቁር አንበሳም በመንግስት ሆስፒታሎች ውስጥ የልብ ቀዶ ጥገና ይደረጋል። ቀዶ ጥገና ሳያስፈልገውም የሚሰጡ የልብ ህክምናዎች አሉ። በልብ ስፔሻል ኢንተርቬንሽናል ካርዲዮሎጂ የሚሰሩት የተዘጋ የልብ ደም ስር የተዘጋ መክፈት እንደዚህ የመሳሰሉ የሚደረጉት አለ። እነሱም አሁን ሀገር ውስጥ መስጠት ጀምረዋል እና የዚህ አይነት አዲስ ስለሆነ ወረፋ ብዙ ይኖራል። ሁለት ነገር ማወቅ ያለብን ወረፋ የሚበዛበት አንደኛ ኢትዮጵያ ትልቅ ሀገር ነች። ከመቶ ሚሊዮን በላይ የሚኖርበት ህዝብ ነው ያለ። ስለዚህ ያንን በአንድ ጊዜ ለማደረስ አስቸጋሪ ነው ግን ጥሩ አጀማመር ላይ ነው ያለ። እና አሁን ባለሙያ ሬዲዮ ነው ምስዎች ሬዲ ሆኑም ናቸው እያደጉም ናቸው። አሁን ደግሞ የሀገሪቷ ሁኔታ ቅድም እንዳልኩ ምክንያቱም ሕክምና ውድ ስለሆነ የተሻሻለ የተሻሻለ ሲሄድ እነዚህ ሁሉ ይሆናሉ ማለት ነው ሮ ማንም በሽተኛ እዚህ ሀገር ይታከም። አሁን ግን ጥሩ ቁጥር ያላቸው በሽተኞች አገር ውስጥ በልብ ቀዶ ሕክምና የሚታከመዋሉ እንግዲህ አዲስ አበባ ዩኒቨርሲቲ ሙሉ ፕሮፌሰር ሲሆን የሚታየው አንዱ በጥናትና ምርምር ያደረጉት አስተዋጽኦ ነው። እሱ የሚገባኝን እና ለፕሮሞሽን የሚያስፈልገውን አሟልቼ ነው ምትላለና አሁን ከዘጠና በላይ የምርምሩ ጽሁፎችን በግልና በግሩፕ ሆነን በታዋቂ ጆርናሎች ላይ አሳትም ያለው እና ስቲልም በአዲስ አበባ ዩኒቨርሲቲ በኤምሬተስ ፕሮፌሰር ደረጃ ሆኜ በመስራት የሚማሩ ተማሪዎች ጋር አድቫይዝ በማድረግ ዳይሬክትሊ በመገናኘት እየሰራው ነው ያለሁት። እና እስቲል እንግዲህ ትምህርት የሚያልቅ ጉዳይ አይደለም። እኔም እየተማርኩ ሌላውንም እያስተማርኩ፣ እኔም እየሰራው ሌላውንም እያሰራው አብረን እየሄድን ያለ ማለት ነው። አዲስ ህይወት እንግዲህ እኔ ሳስበው አዲስ ህይወት የኢትዮጵያ የጤና እድገት ደረጃንም አብሮ የሚያሳይ ይመስላል። ከዚህ በፊት ስንጀምር ጥቃቅን ሰርጀሪዎች ነበረ የምናደርገው እዚህ አሁን የአንድ ቀን ልጅ የተወለደ በማግስቱ ኦፕሬሽን መሆን ይችላል ባለው ሁኔታ ሴፍሊ በጣም ሳንቸጋገር ማደንዘዣ ወስዶ ኦፕሬሽን ማድረግ የሚችልበት ያን ያን ሰርጀሪ የምንሰራበት ደረጃ ላይ ደርሰናል። በጣም አድቫንስ ያደረጉ የካንሰር ሰርጀሪዎች እዚህ ደረጃ የኢንቴንሲቭ ኬር አይሲዩ አይሲዩ ውስጥ በሌላ ዓለም ሊኖር የሚችል ስታንዳርድ የጠበቀ አይሲዩ ሆስፒታል ውስጥ እዚያ አለን እና ይሄ የሚያሳየው ምንድን ነው? እንግዲህ ከዛ ተነስተን ድሮ ስንጀምር አስራ አልጋ የነበረን አሁን አስር አልጋ ኢንቴንሲቭ ኬር አልጋ እና እንደዚህ እያደገን መሄድ ነው እና ኢትዮጵያ ጤና ሁኔታም እያደገን የመጣው አብረን እያደገን ያለ ነው እና በጣም ጥሩ ነው ያለው ሁኔታ በተለይ የግል ጤና ተቋማቶች የአዳዲስ ሕክምናንና አዳዲስ ሰርቪስን በማምጣት ግንባር ቀደም ሆኖ መስራት አለባቸው። እና ያንን ለማድረግ ደግሞ አሁን ያለን ትልቁ አላማችን በአሁኑ ጊዜ ትልቁ አላማችን ቅድም የጠቀስካቸውን ብዙ ወረፋ የሚጠበቅባቸው ለምሳሌ የልብ ቀዶ ሕክምና፣ የትራንስፕላንት ሰርጀሪ፣ የካንሰር ሰርጀሪ፣ የኢንቴንሲቭ ኬር ሰርቪሶች፣ የተለያዩ የካንሰር ሰርቪሶች እነዚህ ነገሮች ሁሉ ለማሟላትና ሰው በተቻለው መጠን አገር ውስጥ ህክምና የተሟላ ህክምና የሚያገኝበትን መንገድ ለማድረግ ነው የሚቀጥለው አላማችን። እዚህ ስር የምታየው የኤክስፓንሽን ፕላናችንም እሱ ላይ የተመሰረተ ነው። ያንን በማድረግ ከዛ የሀገር ውስጥ ያሉ በሽኞች ወደ ውጭ እንዳይሄዱ፣ ውጭ ያሉ ደግሞ ብዙዎች ወደዚህ ብተው ቢታከሙ ነው። አሁንም ብዙ የውጭ ታካሚዎች ከኛ ጋር ከሶማሌላንድ፣ ከሱዳን፣ ከአስመራ፣ ከኤርትራ ከጅቡቲ ይመጣል እዚያ ህክምና ለማግኘት። እና ይህንን አስፋፍትን ከሰራን ደግሞ ብዙ ኢቨን ከሚድል ኢስት ያሉ ህመምተኞች በዚህ መምጣት ይችላሉ። ለቱሪዝም የእኛ መጠናከር ነው የሚያስፈልገን። መሰረታዊ የሆነ ነገሮች አሉ። ሀገር ውስጥ በተለይ ኢትዮጵያ ከተለዩ ልዩ የሚያደርጋት ምንድን ነው? የኢትዮጵያ አቀማመጥና ዌዘሩ ዌዘሩ አየሩ አየሩ እና እዚህ ሀገር ሲመጡ ታክመው ጥሩ አየርም ጥሩ ሰርቪስም አግኝቶ መሄድ ይችላሉ ማለት። ስለዚህ አይ ቲንክ ፖቴንሻሉ አለ። አይ ሆፕ እኛ ወይም ልጆቻችን ይሄን ነገር ያሳኩታል ብዬ ተስፋ አድርጋል። ስሜ ዶክተር ካሳሁን ኪሮስ ይባላለሁኝ። የሆስፒታሉ ሜዲካል ዳይሬክተር ነኝ። ሸርሆልደርም የጀምረው የዛሬ ሀያ አምስት አመታት ነው። አስራ ዘጠኝ መቶ ዘጠና ሁለት ነው። ስንጀምር ስምንት ሐኪሞች ነበር፣ ግን መጨረሻ በተለያየ ምክንያት አምስቱ ሲለቁ ሶስታችን ቀርተን ሆስፒታሉ እየመራን ነው የምንገኘው። ስንጀምረው በትንሹ ነው የጀመርነው። በዚህ በቀኝ በኩል ባለው ጂ ፕላስ ስሪ ህንፃ ላይ ሁሉንም ሰርቪሶች በዛ ጀመርን። የሰው ኃይል ደግሞ በጣም ትንሽ ነበር። አስር የማይበልጡ ሰራተኞች ነው የነበሩን። ሐኪሞችን ቢሆን ውስን ነበሩ። በዚህ መጀመር ነው ማቴሪያል እንዲሆን አብዛኛው አዲስ መግዛት ስለማንችል ውድ በሆኑ የህክምና መሳሪያዎች ነው የሚጠቀም የነበረው። ስንጀምረው በቤቱ ወይም ህክምናው ክራይ መጀመር ነው ያ ክራይ መክፈል፣ ስራ ማስኬጃ ትልቅ የገንዘብ እጥረት ይገጥመን ነበር። ባንክ እንዳንሄድ ጀማሪ እንደመሆናችን መጠን ባንኮቹ እምነት አሳድረው ገንዘብ ሊሰጡን አልቻለም። በዛን ጊዜ ፓርትናችን ዶክተር አህመድ ገንዘብ ያበድረን ነበር። ተበድረን በዛ ነው ስንቀሳቀስ የነበረው። ትንሽ ቆይተን ባለቤቱ እንሽጥላችሁ ሲሉን ገንዘብ ውጥረት መጣ። ኬትና ምጣ አሁን ወደ ባንክ መሄድም አልቻለን። እዚህ አማላላ አማራጭ ላይ ተመለሰን። ዶክተር አህመድ ማስቸገር ነበር። እሱም አበድረንና ገዝተን ያው በሂደት ቀስ እያልን ብድርን ለመክፈል ችለናል ማለት ነው። እዛን እንደዛ እያልን እዚች እኛ ቦታ አሁን በምናያት ቦታ ላይ ትንሽ ቪላ ቤት ነበረችው። ይቺ ቤት ማኔጅመንትና ፋርማሲ አድርገን እንጠቀምባት ነበር። እሷን አፍርሰን መጀመሪያ ስናስበው ጂ ፕላስ ፎር ይበቃናል ብለን ጂ ፕላስ ፎር ሕንጻ ለመስራት አሰብን። ግን አይበቃንም ምናምን ብለን ጂ ፕላስ ሰባን አድርገን ከቤዝመንት ጋር ይሄን ቤት ሰራን ማለት ነው። እንደገና ይሄን ጠበብን። ሲጠብ ደግሞ ፊት ለፊት ያለው ቦታ ኒው ጀነሬሽን ይጠቀምበት የነበረ ኮሌጅ እሱንም ቦታ ገዛን እና ኤስተን ቤቱ አሁን የእናቶችና ህጻናት ሕክምና፣ ካፌቴሪያ፣ የሬሳ ወርድ አድርገን ኢመርጀንሲ እዛ እየተጠቀምንበት ላይ ነው። እሱም ጠበበ። እንደገና ከኋላ የተወሰኑ መሬቶች ገዝተን የተወሰኑ ሰርቪሶች እንደ ፓቶሎጂ፣ አይን ሕክምና፣ ከአንገት በላይ ጥርስ እና ኬሞቴራፒ፣ ፊዚዮቴራፒ እዛ እየሰጠንበት እንገኛለን። ብንሱ ጊዜያዊ ነው። ስናፈርሰን ፕላን አድርገናል። አፍርሰን የተሻለ ሕክምና ለመስጠት እያሰብን ያለ ነው እና አሁንም ከፍተኛ የቦታ ጥበት ገጥሞናል። አንዳንድ ሰርቪሶች ለመጨመር ስናስብ ቃለማስገባት ብንፈልግ ቦታ ቤት እናደርገዋለን የሚል ሀሳብ ነው የሚመጣብን። እዚህ የተነሳ ምንድነው መንግስት ቢሆን ትኩረት ሰጥቶ ሕክምናው አስራ አንድ ሆስፒታሎች ሜዲካል ቱሪዝም ለማስፋፋት ሰርቪሳችን ለማስፋፋት እና ለማዘመን ቦታ ሰጥቶናል። ከእነሱ የእኛ ሆስፒታል አንዱ ነው እና ከፊት ለፊታችን የምታዩት 1408 ካሬ ሜትር የአዲስ አበባ ካቢኔ ፈቅዶልናል። ሊዝም ዋጋም ከፍለናል። እስካሁን ድረስም መሬት መረከባቻል። ምን ቅርብ ጊዜ እንረከባለን ብለን ነው የምናስበው። እዛ ላይ ፕላን አሰርተናል። ከጂ ፕላስ ሲክስቲን ከዛ ሶስት ቤዝመንት ያለው ዘመናዊ ህንፃ ለመስራትና ዘመናዊ ሕክምና ለመስጠት በዝግጅት ላይ እንገኙለን። እዛ የነበረውን ሕክምና እናዘመናለን፣ እንጨምራለን። ለምሳሌ ኦፕሬሽን አሁን ያለን እዚህ አራት አምስት ብቻ ነው ያለን፣ እዛ ግን 12 ኦፕሬሽን ቲያትር ይኖረዋል። አንድ ፍሎር ሙኑ ኦፕሬሽን ማገቢያ ማገገሚያ እናደርገዋለን። አይሲዩ እዚህ ስምንት አልጋ ነው ያለን፣ እዛ አሁን ወደ 40 ለማድረግ የምናስበው በተጨማሪ ትራንስፕላንት ሊሚስተር ንቅለ ተከላ የሚሰራበት፣ ሬዲዮ ቴራፒ የሚሰራበት፣ የማህፀንና ጽንስ ህክምና፣ የመሃንነት ህክምና የሚደረግበት የመሳሰሉትን ሰፋፊ ዘመናዊ ህክምናዎች ለመስጠት በዝግጅት ላይ እንገኛለን እና በዚህ ሁኔታ ቅርብ ጊዜ መሬቱ ከተረከም ወደ ኮንስትራክሽን እንገባለን። ዝግጅት አድርገና ፕላን እያሰራን ነው። ስለዚህ ቅርብ ጊዜ ስራ ጀምረን የተሻለ ህክምና ዘመናዊ ህክምና በሽተኞች ወጥ የሚያሄዱ የሚያስቀር ከውጭ እየመጡ የሚታከምበት ህክምና ለማድረግ በዝግጅት ላይ እንገኛለን ለማለት ነው። አሁን ባለው የህክምና ቴክኖሎጂ ምን ደረጃ ላይ ነው? አሁን ባለው ደረጃ ከውጭም እንወዳደራለን። አገሪቱ ውስጥ ካሉ ጀነራል ሆስፒታሎች ውስጥ አንዱ ነው። ስለዚህ ከትራንስፕላንት ውጭ መሰራት የሚደረግባቸው ሰርጀሪዎች እንሰራለን። አስፈላጊ ህክምና እናደርጋለን። ኢንፔሸንት ማለት ሁሉም ነገር አለን። ዲያሊሲስ አለን። የጨቅላ ህጻናት ኢንአይሲዩ አለን። ማዋለድ አለን፣ የአዳልት የ የትላልቅ ማለት የአዳልት ወሽተኞች ኢንአይሲዩ አለን። ስለዚህ ደረጃ እዚህ ከተማ ውስጥ ካሉ ጀነራል ሆስፒታሎች አንዱ ነን። እንኳን ከሶማሊያ፣ ከጅቡቲ፣ ከኤርትራ፣ ከሱዳን ይሽሽ እየመጡ ይታከባሉ። ያለም ደረጃ ቢሆን ግን ይሄ በጣም ለማስፋት እንፈልጋለን። ይሆናል ራቅ ካለ ቦታዎች መጥተው አገሮች መጥተው እኛ ጋ ሕክምና እንዲያደርጉ እንፈልጋለን። ዋናው ግን ወደ ውጭ የሚሄዱ በሽተኞች አሉ። የተለያየ ቦታ ሲሄዱ ያው የአገሪቷ ሪሶርት ድሬይን ያደርጋሉ። ዶላር ይዘው ነው የሚሄዱት። ትራንስፖርት ትራንስፖርቶች ያደርጋሉ፣ የአልጋ ወጪ ያደርጋሉ፣ ሕክምናው ውድ ነው። ስለዚህ እሱ ማስቀረት ማለት ለአገሪቷም ሪሶርት ማስቀረት ማለት ጥሩ ነገር ይኖራል። ከውጭ ሲመጡ ዶላር ይዘው ነው የሚመጡት ዶላር ገቢ ያደርጋሉ። ይህ ስናይ ትልቅ ፋይዳ አለው ማለት ነው። የሚቀሩት ይወዱት ማስቀረት፣ ሌሎች ማምጣት ማለት የአገሪቱ ላይ ኢኮኖሚ ኢሜጅ በደንብ አድርጎ ጥሩ ሁኔታ የሚፈጥር ነው ብለን ነው የምናስበው።